የበረሃዋ ንግሥት የወጪ ገቢ ንግድ መናኸሪያዋ ድሬዳዋ በረሃማነትና ጎርፍ ሌላኛው መልኳ ሆኖ ቆይቷል። ይህ የተፈጥሮ ሀብት መራቆትና የአየር ንብረት ለውጥ መዛባት በከተማዋ ገጠራማ ቀበሌዎች የሚገኙ ነዋሪዎችን ለዘመናት በተረጅነትና ድህነት ውስጥ እንዲኖሩም ያስገደደ ነበር። በዚህ የተነሳ ነው ዘላቂ የተፈጥሮ ሀብት ጥበቃ ሥራ ለከተማ አስተዳደሩ የምርጫ ጉዳይ ሳይሆን የህልውና ጉዳይ የሆነው። የገጠሩ ህብረተሰባችን አካባቢ ስር የሰደደ ምግብ ዋስትና ችግር ያለበት አካባቢ፣ ምርትና ምርታማነት ጠና ሳይሆንበት ምቹ የሆነ ለግብርና ስራ ምቹ የሆነ ነባራዊ ሁኔታ በአለመኖሩ ምክንያት የተፈጥሮ ሀብት ልማት ስራ የምርጫ ጉዳይ ሳይሆን ለድሬዳዋ የህልውና ጉዳይ እንደሆነ ተቀዳሚ የመጀመሪያ ከማንኛውም ልማታችን በፊት የመጀመሪያ ተግባርን እንደሆነ መግባባት ላይ የተደረሰበት ሁኔታ ነው ያለው። በድሬዳዋ ከተማ አስተዳደር በህዝብ ተሳትፎ የሚሰራው የተፈጥሮ ሀብት ጥበቃ ስራ የተራቆት አካባቢን ገጽታ መቀየር፣ የእርሻ መሬት ስፋትን መጨመር እንደዚሁም የከርሰ ምድርና ገጸ ምድር ውሃ ሀብትን እንዲጎለበት ማድረግ የሚሉ ቁልፍ ዓላማዎች አሉት። በከተማዋና በከተማ አስተዳደሩ ገጠራማ አካባቢዎች የሚከሰትን የጎርፍ አደጋ መከላከል፣ እንደዚሁም የአየር ንብረት ለውጥ ተጽዕኖዎችን በዘላቂነት መቋቋም የሚያስችል አቅም መፍጠርም ሌላኛው የተቀናጀ የተፈጥሮ ሀብት ጥበቃ ስራ ዓላማ ነው። ለረጅም ጊዜ ያው ድሬዷ እንደምትታወቀው አንድ በድርቅ በተገላቢጦች ደግሞ በጎርፍ እየተጠቃች የቆየች መስተዳድር ናት። ብዙ ታሪክ አላት። ዝናብ ዘንቦ አርሶ አደሮቿ መሀል ላይ ሲደርሱ ቀጥ ነው። ከተውሰነ ዓመት በፊት በ2008/9 አካባቢ በድርቆ እንዳሁኑም እስከ መኖ ማቅረብ ድረስ ሳር ገዝተን እስከ ማቅረብ ደረጃ ደርሰን ነበረ። ይሄ ምንድን ነው እንግዲህ የተፋሰስ አለም ልማት ነው። በድሬዳዋ ከተማ አስተዳደር ብያዋሌ ወረዳ የሚገኘው በለዋ ቀበሌ ተራራማና ተዳፋት መሬት የሚበዛበት አካባቢ ነው። በዚህ ምክንያት ጎርፍና የተፈጥሮ ሀብት መራቆት በተደጋጋሚ የሚያጠቃው አካባቢ እንደነበርም የቀበሌው ነዋሪዎች ይገልጻሉ። ይህንን ገጽታ ለመቀየርም ቀበሌውን በአምስት ተፋሰሶች በማደራጀት የተቀናጀ የተፈጥሮ ሀብት ጥበቃ ስራ መስራት ከተጀመረ ሰነባብቷል። በፊትም በቃ ራብ ሰው ሁሉ ጨርሰዋል ነበር አሁን ስራ ተራራ ሁሉ ስትመጣ በቃ ሁሉም ስራ አስተባብሮ የኛ በደንብ ማሽላውም ሁሉም ሰው አግኝቶ የለም። አሁን ራ በረ ኩማላ ማፊ ታካ ቀሬሌ ናቲ ሀገርቱን ጁልማንሲ ጋላኒ ፉዴ ደበምሲሴ ይሄ ቦታ በ2001 አመተ ምህረት በጎርፍ ተወስዶ ነበር። የዘራነ የማሽላ ሰብልም ተወስዶብን ነበር። ከዛ ጊዜ ጀምረን በሴፍቲኔት እና በተለያዩ አደረጃጀቶች በመጠቀም የተፈጥሮ ሀብት ጥበቃ ስራ ላይ ስንሰራ ነበር። ከ2013 አመተ ምህረት ወዲህ ደግሞ ካልም በተሰኘ ፕሮጀክት ታግዘን በተጠናከረ መልኩ እንደዚህ ሰርተን መሬቱን ወደ ምርታማነት መቀየር ችለናል። ሰንዱረ ሚዳን ቱርቴ ገላኑ ማያ በቃ ገቢያቸው ጨምሯል። በንማነብ ተሰማርተዋል። ወጣቶች ሁለት ቡድን አሉ፣ አሁን በንማነብ ላይ ሌላው በእንስሳት ላይ የተሰማሩ አሉ። በማደለብ ላይ፣ በዶሮ ማርባት ላይ የተሰማሩ አሉ። ይሄ ሁላ ተደምሮ በማህበረሰቡ ዘንድ የተፋሰስ ልማት ይጠቅማል የሚለው በቃ በነገር ተቀርጾባቸዋል ማለት ነው። ስለዚህ በየአመቱም ይሰራሉ። ከየዓመቱ ውጪ ከዘር ወቅት ውጪ ባለው ቅዳሜና እሁድ በሳምንት አንድ ቀን ወይ ሁለት ቀን የልማት ስራ ነው የሚሰሩት የዚህ ማህበሩ አባሎች ማለት ነው። ከነዚህ ተፋሰሶች መካከል አንዱ የሆነው የኦድ አቋ ተፋሰስ 201 ሄክታር መሬት ስፋት ያለው ሲሆን በሳይንሳዊ ዘዴ የታገዘ የተፈጥሮ ሀብት ጥበቃ ስራ ተከናውኖለት አሁን ዘርፈ ብዙ ጥቅም ማስገኘት ጀምሯል። በድሬደዋ ከተማ አስተዳደር በለዋ ቀበሌ ኦዳ ቀዋ ከሚባል ተፋሰስ ውስጥ ነው የምንገኘው። ተመልካቾቻችን በድሬደዋ ከተማ አስተዳደር ስር በሚገኙ በርካታ ቀበሌዎች ከ2009 ዓ ም ጀምሮ በተለያዩ ስትራክቸሮች የተፈጥሮ ሀብት ጥበቃ ስራ በየዓመቱ ይከናወናል። የዚህ የተፈጥሮ ሀብት ጥበቃ ስራ ዋነኛ ዓላማ ደግሞ የሚታረስ መሬትን ማስፋት፣ የተራቆቱ አካባቢዎችን በደን መሸፈን እንደዚሁም ደግሞ የውሃ መጠንን ማሻሻልና ለመስኖ ስራ አመቺ ሁኔታዎችን መፍጠር እንደሆነ ባለሙያዎች ነግረው ተደርገውኛል ማለት ነው። በዚህ አካባቢ ብቻ ወደ አምስት የሚጠጉ ተፋሰሶች አሉ። እነዚህ ተፋሰሶችም የአካባቢው ማህበረሰብ በተቀናጀ ደረጃ በማልማት ለተለያዩ ጥቅም መስጠት ለሚችሉ የኢኮኖሚ ፋይዳዎች እያዋላቸው ነው የሚገኘው። ይሄ አሁን ያለሁበት ቦታም በምታዩት መልኩ ከአሁን በፊት በጎርፍ ሲወሰድ የነበረ፣ አሁን ላይ ግን በህብረተሰቡ ርብርብ የተለያዩ የተፋሰስ ስትራክቸሮች ተሰርተውለት በዚህ በምትመለከቱት መልኩ ምርት መስጠት የሚችል ማሳ ሆኗል ማለት ነው። በግራና በቀኝ የምታዩትም ከአሁን በፊት የተራቆተ ደን ወደ ኋላ እየተመለሰ ለማን ነው። እንደዚሁም ደግሞ ለንማነብ ሥራዎች ጭምር እየዋለ ነው። የበለዋ ቀበሌ ነዋሪ የሆነው አብደላ አህመድ የኦዳቋ ተፋሰስ አባል ነው። የተቀናጀ የተፋሰስ ልማት ስራ ከመጀመሩ በፊት አካባቢው በጎርፍና ድርቅ ምክንያት የከፋ ችግር ውስጥ እንደነበር የሚገልጸው አብደላ የተፈጥሮ ሀብት ጥበቃ ስራ ያንን ታሪክ መቀየሩን ነው የነገረን። አሁን በፊት በቃ ጎርፍም መሬት ሁሉ ይዞ ሄድ። ከዛም በቃ ይህ ተራራ ስራ ስትመጣ አስተባብሮ ሰው ሁሉ ሰው በቃ እንዳለው አንድ ቦታ መጦ እርከን ተሰሮ በቃ መሬት ሁሉ ተቀፍሮ አስተካክለ በደንብ ማሽላ አገኘዋል። ምርት እያገኛችሁ ነው በደንብ ያገኙ ነው። ውሃም በቃ አይሄድም፣ እዚህ ውስጥ ነው የሚቀመጠው። የበለዋ ቀበሌ አስተዳዳሪ መሐመድ አብዱ ሰላም በበኩላቸው እነሱ የኦዳ ቀዋ ተፋሰስ እያሉ በሚጠሩት አካባቢ የሚከሰተው የጎርፍ አደጋ የዘሩትን ሰብል ሳይቀር ጠራርጎ በመውሰድ ለተረጅነት ዳርጓቸው እንደነበር ያስታውሳሉ። የአካባቢው ነዋሪዎች ካልም ከተሰኘ ፕሮጀክት ጋር በመተባበር ባከናወኑት የተፈጥሮ ሀብት ጥበቃ ሥራ የቀድሞ ታሪኩን መቀየሩን ነው የሚናገሩት። ሄዳሚቻ ኤጉምሰ ብዬ ብሻኔ ካና ኤጋ ሂኔ ቦታ ወደ ምርታማነት ቀይረነዋል ስንል አሁን ላይ የማሽላ ሰብሉ ተሰብስቦ ነው እንጂ የተነሳበትን ቦታ በማየት ጥሩ ምርት እንዳገኘን መገመት ትችላለህ። ሌላው የጎርፍ ውሃን በማስረግ የከርሰ ምድር ውሃ መጠንን መጨመር ሲሆን፣ በዚህም የታችኛውን አካባቢያችንን መስሎ ማልማት የሚያስችል የውሃ መጠን እያገኘን ነው። በጥቅሉ የተፈጥሮ ሀብት ጥበቃ ስራ ከፍተኛ ውጤት እያስገኘልን ነው። አማላፈ ኦሚሻ ትረዮ መታ harkuu baattu እንደ አቶ መሐመድ አብድ ሰላም ገለጻ የተቀናጀ የተፈጥሮ ሀብት ጥበቃ ስራ ለመኖር አስቸጋሪ የነበረውን አካባቢያቸውን ተስፋ ለምልሞ በፀሐያማው የበጋ ወቅት ሳይቀር አረንጓዴ ጸጋን እንዲላበስ አስችሏል። በዚህ ተፋሰስ ውስጥ አምሳ ወጣቶች በንብ እርባታ ተስማርተዋል። ተራሮቻችን አሁን አምሮባቸዋል። ገመናቸው ተሸፍኖ ብዙ ጸጋ እያስገኙ ነው። ከተፈጥሮ አካባቢያችን ጋር የሚጣጣሙ የማር ምርትና የእንስሳት መኖ እያገኝን ስለሆነ ሕይወታችን በእጅጉ ተሻሽሏል። አከሱመ ቤለዳሌን ነጉ በከተከት ይቴ ራሆር ሆርሲፍቱ ጭታ ራ አመታ ሆቴኒ ሲንበል ለይሲቱ ሳዓዳ መሐመድ በበለዋ ቀበሌ በሚገኘው የኦዳ ቀዋ ተፋሰስ የተፈጥሮ ሀብት ጥበቃ ስራ በንቃት ትሳተፋለች። የተፈጥሮ ሀብት ጥበቃ ስራ ከተጀመረ ወዲህ በአካባቢው በርካታ ውጤቶች መገኘታቸውን የምትገልጸው ሳዓዳ በተለይ የበጋ መስኖን ማከናወን የሚያስችል የውሃ ቅም እየተፈጠረ እንደሆነና የእንስሳት መኖ ጭምር እያገኙ እንደሆነም አስረድታለች። መስኖን ይርቲ ብሻን እሌን ኑ ብሄ ብሻን ለመፋ ይሄ ተፋሰስ ከተሰራ በኋላ በአካባቢያችን የከርሰ ምድር ውሃ በከፍተኛ መጠን ጨምሯል። የውሃ መሳቢያ ሞተር ባይኖረኝም በሰው ጉልበት መስኖ እያለማው ነው። ከአሁን ቀደም በተፋሰስ ውስጥ ያሉ ዛፎችን እንቆርጥ ስለነበረ መሬቱ ባዶና የተራቆተ ነበር። አሁን ተፋሰስ ከተጀመረ በኋላ የመኖ አቅርቦት እያገኘን ነው። በፊት ማሳችንን ጭምር ጎርፍ ጠራርጎ ይወስድብን ነበር። አሁን ያሁሉ ችግር ተቀርፏል። ራ ጉርና ራ ቢተና ከባለቃት ደይኔ ቀደም ሲል አንድ ጊዜ እንኳን ለማምረት እንቸገር ነበር ያለችው ሳአዳ በተከናወነው የተፈጥሮ ሀብት ጥበቃ ስራ ከሁለት ጊዜ በላይ ማምረት የሚያስችል እድል መፈጠሩንም ነ የነገረችን። ዱራነ ጋፋ ዱራኔ ጋፋ አቼ ዱራ ከዚህ በፊት በአመት አንድ ጊዜ ነበር የምናመርተው፣ ይህም ዝናብ ሲጠፋ ይደርቅብን ነበር። አሁን በአመት እስከ አራት ጊዜ እያመረትን ነው። ፓፓያ፣ በቆሎ፣ ሽንኩርት እናመርታለን። ይህም የዚህ ተፋሰስ ውጤት በመሆኑ ችግራችን ሙሉ ለሙሉ ተቀርፎልናል። መጠራ ጉታ ከብቻ ኦሚሸና አማማ ሁጉሰዲ ለንገጉ ፍሪ ኦሚሸና ዋን ኦሚሸን ኑራ በድሬዳዋ ከተማ አስተዳደር ስር ከሚገኙ ቀበሌዎች መካከል በለዋ የሚባለው ቀበሌ ውስጥ ነው የምንገኘው። ተመልካቾቻችን ቀደም ሲል እንደነገርናችሁ እዚህ አካባቢ የሚገኘው ተፋሰስ ደግሞ ኦዳ ቀዋ የሚባል ተፋሰስ ነው። በዚህ ተፋሰስ እንዳያችሁት ከላይ ከተራራው አናት ጀምሮ እዚህ ዝቅተኛ ቦታ ድረስ የተለያዩ ስትራክቸሮች ተሰርተውለታል። በዚያው ልክ ደግሞ ለአካባቢው ማህበረሰብ ዘላቂ የሆነ ጥቅምን እያስገኘ ይገኛል። ከነዚህ ጥቅሞች መካከል የአፈር መከላትን መከላከል ተችሏል። እንደዚሁ የደኖች መመናመንን መመለስ የተቻለበት አግባብም አለ። ይህ ብቻ ሳይሆን በአካባቢው የውሃ መጠንም በመጨመሩ ምክንያት በተለይ በታችኛው አካባቢ ያሉ ነዋሪዎች እስካሁን በጎርፍነት ሲያስቸግራቸው የነበረውን ውሃ ለመስኖ በሰፊው ጥቅም ላይ የዋሉት እንደሆነ በምትመለከቱት መልኩ እያያቸው ያላችሁት ግሪን ወይም ደግሞ አረንጓዴ ገጽታ ይነግራችኋል ማለት ነው። በዚህ አረንጓዴ ገጽታሁት እንደምትመለከቷቸው ፍራፍሬዎች አሉ፣ ዛፎች አሉ። እንደዚሁ ደግሞ የጓሮ አትክልቶችን በማልማት አጠቃላይ በግብርናው ዘርፍ ሰፊ ምርት እያገኙ እንደሆነ እዚህ ተገንዝበናል ማለት ነው። በድሬዳዋ ከተማ አስተዳደር የቢያ ዋሌ ወረዳ ግብርና ክላስተር አስተባባሪ አቶ ሀብታሙ ጌታቸው እንደሚሉት በከተማ አስተዳደሩ ስር በሚገኙ አካባቢዎች እየተከናወነ የሚገኘው የተፋሰስ ማልማት ስራ የድርቅ የጎርፍና በረሃማነት መስፋፋት ችግር ቁጭት የወለደው ነው። ከ2004 ጀምሮ ተፋሰስ በመላው አገሪቷ ላይ ተጀምሮ ነበረ፣ የተፋሰስ ስራዎች ከዛ በኋላ እዛው ግንዛቤው እያደገ መጣ ያደገ መጣ በ2009 ባለው ድርቅ ደግሞ የበለጠ አርሶ አደሩ የተፋሰስን ማልማት ስራ እንዲነሳሳ አደረገው በማስ ሞቢላይዜሽን በሴፍቲኔት ሁለቱ ነበሩ እዚህ ተፋሰስ ላይ ሲሰራበት የነበረው በዛ ሂደት እያለን ከላይ ጀምሮ ጎርፍ እርሻቸውን አሳጣቸው የሚመገቡት እንስሳቶች መኖ እጥረት ተከሰተ ማሽላቸው በመሀል ላይ ደርቆ ቀረ። ከዚህ ከዚህ አንጻር ማህበረሰቡ ግንዛቤው ተቀየረና ተፋሰስን ያላቸውን አካባቢ ማልማት በቃ የሞሽረት እንደሆነ ጉዳዩን ተገነዘቡ ማለት ነው። አሁን በሁሉም የከተማ አስተዳደሩ አካባቢዎች የተፈጥሮ ሀብት ጥበቃ ስራ ቁልፍ ተግባር መሆኑን የሚናገሩት አቶ ሀብታሙ በዛው ልክ ከተግባሩ ሰፊ ውጤት እየተገኘ እንደሆነም አስረድተዋል። እንዳየ ነው ከላይ ጀምሮ በፊት ጎፍ የሚሄድባቸውን ወንዞች ወይም አካባቢዎች በማሰር ከላይ ጀምሮ በማሰር ውሃን እዛው የማስቀረት አፈርን ተጠርጎ የሚሄድን አፈር እዛው የማስቀረት ታች ያለው እርሻ በጎርፍ የሚነካ ወይም ስጋት ውስጥ የወደቀን እርሻ የማስቀረት ለልማት ማዋል ስራ ተሰራ። እንደገና ከላይ ከጋራ ላይ ውሃን እዛው የማስቀረትና የመቀነስ ስራ እና ውሃው እዛው ወደ ምድር ውስጥ ከርሰ ምድር ውሃ እንዲጨምር እዛው የማድረግ ስራ ተሰሩ። የተለያዩ ስራዎች ተሰሩ። ችግኞች ተተክለዋል። ኤሪያ ክሎድ ተሮ አካባቢው ከንክኪ ነፃ ሆኖ ሳር እንዲያበቅል፣ የአካባቢ ዝርያ ዛፎች እንዲጨምሩ እንዲያበቅሉ ተመልሶ እንዲያገግሙ ተደርጓል። ይሄ ሁላ ሲደረግ እንግዲህ ቀጣይ ምንድን ነው? በአርሶ አደሩ ላይ ለውጥ እንዲያመጣ ነው የሁላ ስራ የሚሰራው። ችግሮቻቸውን ለመቅረፍ ነው። እንደ አቶ ሀብታሙ ገለጻ በሚከናወኑ የተፈጥሮ ሀብት ጥበቃ ስራዎች የከርሰ ምድር ውሃ መጨመርና የምርታማነት ማደግን ጨምሮ ለኑሮ ተስማሚ አካባቢን የመፍጠር ተግባራት ተስፋ ሰጪ ውጤት እያስገኙ ነው። በአመት አንዴ የሚያመርቱ ወይም አልፎ አልፎ ትንሽ ምንጭ ነበረች፣ ትንሽ የመሬት ነበር፣ ያ ሽንኩርት ድንች የሚያመርቱት ግን ከዛ በኋላ በካልምም 2013 ጀምሮ ኮቪድ መጣ። 12 ላይ የተደራጁ የመጀመሪያ የተደራጁ ናቸው፣ በካልም በነገራችን ላይ እነዚህ ማህበረሰቦች እየተፋሰስ እና በካልም ከተደራጁ በኋላ ወደ መጠበቅ ወደ ማልማት ስራው ገቡ። ውሃው እየጨመረ መጣ። የመኖ ችግራቸው እየተቀረፈ መጣ። ተጨማሪ የእርሻ መሬት እየወጣ መጣ። ምርታቸው እስከ ውጤት ድረስ እየደረሰላቸው መጣ። በዚህ ህብረተሰቡ ደስተኛ ሆነ። በእንስሳት መኖም ችግራቸው ስለተቀረፈ የእንስሳት ውጤትም የተሻለ ገቢ ማግኘት ጀመሩ። የተወሰነ ፍየሎችን ያደልባሉ፣ በአመቱ ይሸጣሉ። ከዚሁ በካልም ከተደራጁ በተሰጣቸው ገንዘብም ብድር እየወሰዱ ይሸጣሉ። ላይ ውልዳቸው ተቀየረ። ከዛ በኋላ ውሃው እየጨመረ ሲመጣ እንደገና አንድ የሚያመርቱ ብቻ ሳይሆኑ ሁለቴና ሶስቴ እስከ ማምረት ደረጃ ደረሱ አደጉ ማለት ነው። ስለዚህ ገቢያቸው እየተሻሻለ በመጣ ጊዜ ተፋሰስን የማልማስ ፍላጎታቸው እየጨመረ መጣ። አጠባበቁ ላይም እንደዛው ማህበሩ የውስጥ የሆነ የራሱ የሆነ መተዳደሪያ ደንብ አለው። በዛ መተዳደሪያ ደንብ መሰረት፣ በተስማሙት መሰረት፣ በተፈራረሙበት መሰረት በዛ መተዳደሪያ ደንብ እየተዳደሩ ይሄው እንደምታየው በዚህን ወቅት ሌላ ቦታ ላይ እንትን ነው፣ ደረቅ ነው። እዚህ ግን ለየት ባለ ሁኔታ ግሪን ነው። ይህ ሽንኩርት እንግዲህ ከወር በኋላ ወይ ከሁለት በኋላ ይደርሳል። ተመልሶ እንደገና ወይ ማሽላ ወይ በቆሎ፣ ሌላ ነገር ቲማቲም ምናምን ያመርቱበታል። ድሬዳዋ ከተማ አስተዳደር ስር በሚገኙ አካባቢዎች ድርቅና የጎርፍ አደጋ በሚያስከትሉት ተጽዕኖ ስር የሰደደ የምግብ ዋስትና ችግርና ለግብርና ስራ ያልተመቸ አካባቢ መስፋፋቱን በመግለጽ የተፈጥሮ ሀብት ጥበቃ ስራ ይህንን ችግር ለመቋቋም የሚከናወን ቁልፍ ተግባር መሆኑን የሚያስረዱት ደግሞ የድሬዳዋ ከተማ አስተዳደር ግብርና፣ ውሃ፣ ማዕድንና ኤነርጂ ቢሮ ኃላፊ አቶ ኑረዲን አብድላ ናቸው። ያለንበት ነባራዊ ሁኔታ የአየር ሁኔታው የዓለም አቀፍ ክላይሜት ቼንጅ ሁኔታ፣ ስለዚህ ችግሮቻችንን እያባባሱት እያባባሱት ከጊዜ ወደ ጊዜ ለተለያየ ችግር እየዳረጉን ስለሆነ ማሳዎቻችን፣ አርሶ አደሩ አካባቢ ያለው ማሳ፣ የአፈር እርጥበት፣ የምርት መቀነስ፣ እንዲሁም ደግሞ ከዛም በዘለለ መልኩ ለድህነት መጋለጥ፣ ይሄ ተቀዳሚ ችግራችን ነው። ስለዚህ ከዚህ ችግራችን እንዴት እንወጣለን የሚለው ነገር ፕራዮሪቲ ጉዳይ ነው። ከዛው አንጻር ደግሞ ይሄንን በተሟላ መልኩ ከሁሉም ማህበረሰባችን ክፍል ጋር ውይይት ማድረግ ነበረብን ስለዚህ እኔ በምነግር ልክ አርሶ አደሩ ይናገራል ችግሩን ይናገራል የመፍትሄውን ይናገራል ስለዚህ ከዛ አንጻር የመጀመሪያ የሰራነው ስራ በክልሉ ውይይት ማድረግ ነው ከአርሶ አደሩ ጋር ማለት ነው በስፋት ስለዚህ ችግሮቻችን ይሄ ነው አካባቢያችን ላይ በረሃማነት ሁኔታ አለ ደኖች ተመናምነዋል። የዝናብ እጥረቱ አለ። የአፈር ክለቱ አለ። ምርት መቀነስ አለ። ስለዚህ ከዚህ ችግር የምንወጣው በዘላቂነት የተፈጥሮ ሀብትን በዘላቂነት መልሰን ስንችል ነው፣ መንከባከብ ስንችል ነው። በዘላቂነት ይህንን ስራ ስንሰራ ነው ልማት የምናመጣው። አፈርና ውሃ ማለት ያው ለግብርና ምን እንደሆነ ግልጽ ነው። አፈር አፈር ነው፣ ውሃ ደግሞ ውሃ ነው። ስለዚህ እነዚህ ሁለቱ ነገሮች በአግባቡ ማኔጅ ካላደረግናቸው እና ካልሰራናቸው ካልታከሙ አፈርም ልክ እንደ ሰው ይታ ይታመማል። ስለዚህ ምድርም ትታመማለች። በዛው ልክ ይሄንን ህመሙን ሊያስታግስ በሚችል መልኩ ግንዛቤ ላይ በደንብ መስራት ያስፈልጋል ማለት ነው። አቶ ንረድን እንደሚሉት በከተማ አስተዳደሩ እንደ ቁልፍ ተግባር ተወስዶ እየተከናወነ የሚገኘው የተፈጥሮ ሀብት ጥበቃ ስራ የከተማ አስተዳደሩን አካባቢዎች በብዙ መልኩ እየቀየረ ይገኛል። አንደኛ በክልሉ ሀብት በማደብ ስራዎች ይሰራሉ። ሁለተኛ በስፋት ደግሞ ህብረተሰቡ ቅድም እንዳልኩ ችግሩ የችግሩ ገፈት ቀማሽ ስለሆነ ችግሩን በዛ ደረጃ ስለተረዳና መፍትሄውም አካል እንዲሆን ስለተደረገ በነፃ ጉልበት በየአመቱ እንሰራለን። በነፃ ስለዚህ ከዚህ ችግር ለመውጣት ህብረተሰቡ በየአመቱ ቢያንስ 30ና 40 ቀን ይሰራል። ላለፉት አስራ ምናምን ዓመታት ማለት ያለማቋረጥ ይህንን ተግባር እንሰራለን በየአመቱ አንዳንድ ጊዜ በተለያየ ፕሮግራም ስንዘገይ አርሶ አደሩ ለምን ዘገያቸው ዘንድሮ ይላል። ይህ የሚያሳየው ምንድን ነው? ችግሩ ምን ያህል አሳማሚ እንደሆነ እና ችግሩን አንደርስታንድ እንዳደረገ ከችግሩ መውጫ መንገድ ደግሞ ይሄንን ስራ ስንሰራ ነው የሚለው ነገር በአግባቡ በደንብ በመረዳት ስለሆነ የመጀመሪያው ተቀዳሚ ተግባር የአመለካከት ላይ ግንዛቤ ላይ የሰራነው ስራ በጣም በስፋት ይህን ስራ ከቅርብ ጊዜ ወዲህ እየተሰራ ያለው የተፈጥሮ ሀብት ጥበቃ ስራ በከተማ አስተዳደሩ ስር በሚገኙ ገጠራማ አካባቢዎች የእርሻ መሬት እንዲስፋፋ፣ የከርሰ ምድር ውሃ መጠን እንዲጨምር፣ ምርታማነት እንዲያድግና የምግብ ዋስትና ችግሮች እንዲቀንሱ የሚያስችል ውጤት የመጣበት እንደሆነም አቶ ኑረድን አብደላ ገልጸዋል። የከርሰ ምድር ውሃ ሀብታችን እንዲጎለበት እድል ፈጥሯል። የእንስሳት ሀብቶቻችን ከዚህ ቀደም በጣም በከፋ ችግር ውስጥ ወድቀው ምኖ ከማዕከል እያጓጓዝን እንስሳቶቻችን ስንታደግ ነበረ። አንዳንድ ጊዜም ደግሞ ወደ ጎረቤት ክልሎች የመሄድና ላይፍ ዴዝ ለመቀነስ የሚደረጉ ነገሮች ነበሩ። ስለዚህ ከዛ ነበራ ሁኔታ ውስጥ ሁሉ እንድንወጣ ያስቻለን ትልቅ ተግባር ነው ማለት ነው። በአጠቃላይ ምንድን ነው ለግብርና ስራ ሁኔታችን ምቹ ሁኔታ ለመፍጠር አርሶአደሩ በአቅራቢያው በአጭር ርቀት የውሃ ሀብቱ እንዲጎለበት ለመስኖ ልማት በአመት ሁለት እና ሶስት ጊዜ በላይ ማምረት አቅም እንዲፈጠር እድል የፈጠረ ተግባር ነው። ስለዚህ ጠቅለል ባለመልኩ እና የተፈጥሮ ሀብት ለማሰራት ለድሬዳዋ የምርጫ ጉዳይ ሳይሆን የህልውና ጉዳይ ነው ብሎ መውሰድ ይቻላል። አንዳንድ ተፋሰሶች አካባቢ ወጣቶችን በማደራጀት ሰርቲፋይ አድርገን መሬት ከለለን ሰተናቸው፣ እዛ በተከለለ ቦታ አትክልትና ፍራፍሬ ስራ እንዲያለሙ የተደረገበት ሁኔታ አለ። በተጨማሪነት ደግሞ አካባቢው የመመለስ ሁኔታ ሲመጣ ወደ ንብ የመንባት ተግባራትም እንዲገቡ ለማድረግ ሙከራዎች እየሰራ እንገኛለን ማለት ነው። ስለዚህ የኢኮኖሚ ተጠቃሚነቱም በዛው ልክ የጨመረበት ሁኔታ ነው ብሎ መውሰድ ይቻላል። በከተማ አስተዳደሩ የተለያዩ ገጠራማ አካባቢዎች እንደታዘብ ነው ዘንድሮ የተገኘውን ስኬታማ ስራ ማስቀጠል የሚያስችሉ የተፈጥሮ ሀብት ጥበቃ ስራዎች በስፋት እየተከናወኑ ነው። በኢትዮጵያ ከ203 ዓ ም ጀምሮ በየዓመቱ የሚከሰተውን የተፈጥሮ ሀብት መራቆት ለመከላከል 14 ሚሊዮን የሚጠጋ ህዝብ በተፈጥሮ ሀብት ጥበቃ ስራ ላይ የሚሳተፍ ሲሆን በዚህም 336 ሚሊዮን ሄክታር መሬት እንዲያገግም የሚያስችል ውጤት ተገኝቷል። በዚህ ዓመትም በመላ ሀገሪቱ በ4.1 ሚሊዮን ሄክታር መሬት ላይ የተፈጥሮ ሀብት ጥበቃ ሥራ እንደሚሠራ የግብርና ሚኒስቴር መረጃ ያመለክታል።